በምድር ላይ ግዙፍ እንስሳት የነበሩ ዳይኖሰሮች ከምድር ላይ ለምን እንደጠፉ አስበው ያውቃሉ? የመጥፋታቸው ምክንያት ተብሎ የሚታሰበውን ነገር ግን ወደ በኋላ ላይ እንመለስበታለን። ውድ ተመልካቾቻችን፣ ዛሬ ስለ አስትሮይድ የምናወራችሁ ሲሆን ስለ ሳይንሱ ብዙም ዕውቀት ባይኖራችሁም ምንም ስጋት እንዳይገባችሁ፣ ምክንያቱም በቂ የምንለውን መረጃ ይዘንላችሁ ብቅ ብለናል። ውድ የሸጋዋ ቤተሰቦች ለምድር ስጋት ሊሆኑ ይችላሉ ተብለው ከተዘረዘሩ አስትሮይዶች መካከል ትልቅ ተጽዕኖ ሊፈጥሩ ይችላሉ የተባሉት የሚሰጋባቸውን አስትሮይዶች ልናቀርብላችሁ ወደናል። ይህንን አስገራሚና አስደንጋጭ ሁኔታን ለመገንዘብ ቆይታችሁ ከእኛ ጋር ይሁን። ሁሌም አዳዲስ መረጃ እንዲደርሳችሁ የሸጋዋ ቤተሰብን መቀላቀል እንዳይረሱ፣ ላይክ ኮመንትና ሼር በማድረግ ደግሞ ቤተሰብነቱን ያረጋግጡ። መረጃውን ወደ እናንተ የማደርስላችሁ ሸጋዋ ነኝ፣ አብረን እንቆይ። ለምድር ቀረብ ያሉ የህዋ አካላት አስትሮይድና ኮሜቶች ናቸው። ወደ ምድር ይበልጥ የሚጠጉት ደግሞ አስትሮይዶች ሲሆኑ በቅርጽም ከአንድ ሜትር እስከ አርባ ኪሎ ሜትር ስፋት ያላቸው ናቸው። እንደ ሳይንቲስቶች ገለጻ ከሆነ አስትሮይድ ማለት ሥርዓተ ፀሐይ ሲፈጠር የቀሩ ትርፍ ፍርስራሽ የህዋ አካላት ናቸው። አስትሮይዶች የራሳቸው የሚጓዙበት መስመር ያላቸው የህዋ ላይ ድንጋዮች ናቸው ማለት ይቻላል። አብዛኛዎቹ አስትሮይዶች በማርስና በጁፒተር መካከል የሚሽከረከሩበት መስመር ያላቸው ሲሆን ይህም ሊሆን የቻለበት ምክንያት በማርስ የመገፋት ኃይልና በጁፒተር ትልቅነት መካከል በመያዛቸው ነው። ይህ ክስተት በሰላም እንድንኖር የሚያደርገንና ዕድሜ ለጁፒተር የሚያስብል የህዋ እውነት ነው። ይህ በእንዲህ እንዳለ እንዳንዶቹ ግን ከዚህ ክልል ያፈነገጡና ወደ ምድርም የቀረቡ ናቸው። እነዚህ አስትሮይዶች በቁጥር 24ሺ ናቸው የሚባል ሲሆን የሚገኙትም በተለያየ ርቀት ላይ ነው። ታዲያ እነዚህ አስትሮይዶች እኛን ከማግኘታቸው በፊት እነሱን ማግኘት ቢቻል እንዴት ያለ ጥሩ ነገር ነው! ምክንያቱም ቀድሞው ያገኙን እንደሆነ አንዳንዶቹ የሚያደርሱት አደጋ ከባድ ነው እና ታዲያ ወደ ምድር የቀረቡ አስትሮይዶችን እንዴት መለየት ይቻላል ብላችሁ ከጠየቃችሁ ለዚሁ ዓላማ የሚሰሩት ሳይንቲስቶች በመጀመሪያ በአሳሽ ቴሌስኮፕ ሰማዩን ማጥራት ይጀምራሉ። በተደጋጋሚ የሚታዩ ነገሮች ሲኖሩ የሚታወቁ እንደሆኑ ይለያሉ። ያ ካልሆነም አዲስ ዝርዝር ውስጥ ይገባሉ። በጣም ቀረብ ያሉም ከሆኑ ቅድሚያ የሚሰጣቸው ይሆናሉ። ከእነዚህ አስትሮይዶች አንዳንዶቹ ብዙ ጊዜ ወደ ምድር ጎራ የሚሉ ሲሆን ትልልቅ መጠን ያላቸውና ትልቅ አደጋ የሚያስከትሉ አስትሮይዶች ወደ ምድር በሚወርዱበት ጊዜም አልፎ አልፎ የሚከሰት ነገር ነው። ሳይንቲስቶች ለምድር ስጋት ይሆናሉ የሚሏቸውን አስትሮይዶች ስፋታቸው ከ መቶ አርባ ሜትር ጀምሮ ያሉትንና ከምድር ከ ሰባት ነጥብ አምስት ሚሊዮን ኪሎ ሜትሮች ርቀት ላይ ጀምሮ ያሉትን ነው። ታዲያ አስቸጋሪው ነገር እነሱን መለየት ነው። ምክንያቱም አብዛኛዎቹ አስትሮይዶች ብርሃንን የሚያንጸባርቁ አፍጣፋ ቅርጽ ያላቸውና በሰዓት 36,000 ኪሎ ሜትሮችን የሚጓዙ መሆናቸው ነው። እንደ ኤሮፕያን አቆጣጠር ከ1988 ጀምሮ 1,200 የሚሆኑ ከ1 ሜትር ጀምሮ መጠን ያላቸው አስትሮይዶች ምድርን ረግጠዋል። ታዲያ ከእነዚህ ውስጥ እንደሚደርሱ የተጠበቁትና በእርግጥም የደረሱት አምስት ብቻ ነበሩ። እነሱም ቢሆኑ የታወቁት አንድ ቀን ሲቀረው ብቻ ነበረ ዓለም አሁን በደረሰችበት ቴክኖሎጂና እውቀት አሁንም ድረስ ሁሉንም ለመለየት አለመቻሉ የሚያስደንቅ ነገር ነው። በመነሻችን ላይ ዳይኖሶሮች ከምድር ላይ ለምን እንደጠፉ አስበው ያውቃሉ ብለን ወደ አነሳነው ጥያቄ ስንመለስ፣ በእነዚሁ በአስትሮይዶች ጥቃት ነው ይላሉ ሳይንቲስቶች። ያ የሆነው ግን ታዲያ እንደ ሳይንቲስቶቹ መላምት ከ ስልሳ አምስት ሚሊዮን ዓመታት በፊት ነበረ። በዚህ የአስትሮይድ ጥቃትም በሕይወት እያሉ ሁሉም እንዳለቁ ነው የሚነገረው። እግዚኦ ያስብላል። ታዲያ በቅርብ ጊዜ አስትሮይዶች ምድር ላይ ጥቃት ያደረሱት የሚባለው ደግሞ እንደ ኤሮፓያን አቆጣጠር በ2013 ቼላብኒስኪ በተሰኘ ሩሲያ ውስጥ በሚገኝ ስፍራ ላይ ነበረ። ይህም አስትሮይድ ፓሪስ ከሚገኘው ከኤፍል ታውር ይበልጥ ግዝፈት እንደነበረው ይነገራል። የምድርን መሬት ለመንካት 30 ኪሎ ሜትሮች ሲቀሩት ፈነዳ። በዚህም ወቅት የፀሐይን ብርሃንን የሚያክል ብርሃንን አሳይቶ ነበረ። ይህ የሆነው ርቀት ላይ ስለነበረ የተሰማ ምንም አይነት ድምፅ አልነበረም። እናም ሰዎች ምንድን ነው ብለው ተደናግጠው የሚሆነውን ሲጠባበቁ ልክ መሬቱ ሲነካ በተፈጠረው ንዝረት ወደ 55 ሺህ የሚሆኑ ሕንፃዎች መስኮቶች መፈረካከስ እንደ ጀመሩ ይናገራሉ። አንዳንድ ሰዎችም እነዚህ መስታወቶች አይኖቻቸው ውስጥ ስለገቡ የሕክምና እርዳታ ያስፈልጋቸው ነበረ። በአንዳንድ ሕንፃዎችም መፈራረስ የተጎዱት ሰዎች አንድ ሺህ አምስት መቶ ነበሩ። የሚገርመው ግን ይህ አስትሮይድ 20 ሜትር ስፋት ብቻ የነበረው መሆኑ ነው። ታዲያ አሁንም ወደ ምድር የተጠጉ አስትሮይዶች ተሰልፈው ይገኛሉ። ከነዚህ አስትሮይዶች አንዱ ተለቅ ያለው ወደ ምድር ቢወርቅ የሚሆነው ይሄው ነው። ወደ ላይ ቀና ስትሉ ወደ ቢጫ የሚጠጋ ቀለም ያለው ብርሃንን ትመለከታላችሁ። ከዛ የሚያስደነግጥ የሩምታ ድምፅ ትሰማላችሁ። ያ የሚሆነው ትልቅ የህዋ ድንጋይ እየተቃጠለ እየመጣ ስለሆነ ነው። የመሬት ክልል ውስጥ ሲገባም ትልቅ ፍንዳታን የሚፈጥር ሲሆን በመሬት ላይ ሲወርቅ ደግሞ ግዙፍ ስፍራን የማጎድጎድ አቅም አለው። ያም አብዛኛውን በምድር ላይ የሚኖር ፍጥረትን አደጋ ላይ ሊጥል ይችላል። ምድር ሲደርስ የሚፈጠረውም ኃይል ወደ ሙቀት በመቀየር ብዙ ነገሮችን ሊያቃጥል ይችላል። አስትሮይዱ ውቅያኖስ ውስጥ ከገባ ደግሞ ከትላልቅ ሕንፃዎች ይልቅ ከፍ የሚል ሱናሚን ያስከትላል። ያም ብዙ ከተሞችን በውሃ እንዲጥለቀለቁና የምድርንም አየር በብናኝ የተሞላ እንዲሆንና ሕይወትን አስቸጋሪ እንዲሆን ሊያደርግ ይችላል። ታዲያ እነዚህ የሚያስከትሏቸው ተጽዕኖዎች ሲሆኑ፣ አሁን ደግሞ ወደ ምድር የተቃረቡትንና ሳይንቲስቶችም ምድርን ሊያጠፋና ከዚህ አነስ ካለም ጉዳት ሊያደርሱ ይችላሉ ብለው የሚሰጉባቸውን አስትሮይዶችን እንመለከታለን ። ውድ ተመልካቾቻችን እንደተደናገጣችሁ እናውቃለን፣ ግን ሙሉ መረጃውን ለማግኘት ቪዲዮውን እስከ መጨረሻው ይከታተሉት። አንደኛ፣ እንደ ኤሮፓውያን አቆጣጠር ጥቅምት 2028 ላይ ከምድር 929000 ኪሎ ሜትሮች ላይ ይቀርባል ተብሎ የሚሰጋው 1997 XF11 የተሰኘው አስትሮይድ ሲሆን መጠኑም ከ700 እስከ 1400 ሜትር እንደሚሆን ይገመታል። ይህ መላመት የተሰጠውም ገና ከመገኘቱ ከሦስት ወራት በኋላ ነበረ። ታዲያ በዚህ ቅርበት ላይ እያለ የሆነ ችግር ቢፈጠር ትልቅ ፍንዳታ ይፈጠራል። ይህ አስትሮይድ ወደ ምድር ምንም ሳይፈረካከስ ቢወርቅ ደግሞ በሂሮሺማ ላይ ከተጣለው ቦምብ 50 ሚሊዮን እጥፍ የሚሆን ጉዳትን ያስከትላል። ከ160 እስከ 320 ሜትር ርቀት ላይ ያለ ነገር በሙሉ አመድ ይሆናል። የሚፈጠረውም ጭጋግ ፀሐይን እንኳን የሚሸፍን ሲሆን ምድርን ጨለማ ያደርጋታል ሁለተኛ ከሁሉም በጣም ትልቁና አደገኛው ደግሞ ሴረስ ይባላል ይህ አስትሮይድ በጣም ትልቅ ከመሆኑ የተነሳ ሳይንቲስቶች እንደ ኤውሮፕያን አቆጣጠር በ2006 ከአስትሮይድነት ወደ አነስ ያለ ፕላኔትነት ስያሜውን ቀይረውልታል የኮከብ ግማሽ መስመሩም 945 ኪሎ ሜትር ይለካል ይህ አስትሮይድ ወደ ምድር በሚጠጋበት ወቅት የፀሐይ ብርሃንን ሊሸፍን ሁሉ ይችላል። ከዚያም ወደ ምድር ሲወድቅ የሚፈጠረው ኃይል ከፍተኛ ከመሆኑ የተነሳ የምድር ፍርስራሽ አካላት ወደ ሕዋ ሊበተኑ ሁሉ ይችላሉ የሚል ስጋት አለ። ከዚያም እነዚህ ፍርስራሾችም በሕዋ ላይ የሚቆዩ ሳይሆኑ ወደ ምድር ተመልሰው በመዝነብ ሁለተኛ አደጋን ያስከትላሉ። በዓለም ትልቁ ተራራ የሚባለው የኤቨርስት ተራራ ወደ ሜዳነት ይቀየራል። ደግነቱ ግን በቅርብ ጊዜ ምድርን ይጠጋል ተብሎ አይጠበቅም። ሦስተኛ፣ 3122 ፍሎረንስ የሚባለው አስትሮይድ 4.8 ኪሎ ሜትር ስፋት ያለው አስትሮይድ ሲሆን ወደ ምድር ከተቃረቡት አስትሮይዶች አንደኛው ነው። ይህ አስትሮይድ የምድር ክልል ውስጥ ከገባ አህጉራትን ከምድረ ገጽ ሊያጠፋ ይችላል። በየስፍራው እሳት ሲዘንብ ማየት ብርቅ ነገር አይሆንም። በ2017ም አነስ ባለ ቴሌስኮፕ መታየት እስከሚችል ድረስ እጅጉን ወደ ምድር ተጠግቶ ነበረ። በቀጣይም ወደ ምድር ይጠጋል የሚባለው እንደ ኤሮፕያን አቆጣጠር በ2057 ሲሆን በዚህኛው እንዳለፈው ጊዜ ታይቶ ያልፍ ይሆን ወይስ በመጠጋት ጉዳት ያደርስ ይሆን? ይህንን የሚያውቅ ማንም የለም። ግን ይሄ ቢሆን የሚያደርሰው አደጋ ከፍ ያለ ከመሆኑም የተነሳ አደገኛ የሚባሉ አስትሮይዶች ውስጥ እንዲመደብ አድርጎታል። አራተኛ 2014 ጂኦ 25፣ ይህ አስትሮይድ እንደ ኤውሮፓያን አቆጣጠር በ2027 ከምድር ጋር ይጋጫል ተብሎ የሚጠበቅ አስትሮይድ ነው። ሆኖም ግን ይህ አስትሮይድ በመጠኑ አነስ ያለ ስለሆነ የሚያደርሰውም ጉዳት ያን ያክል ያነሰ ነው። በመጀመሪያ 650 ሜትር እንደሆነ የተገመተ ቢሆንም የበለጠ ጥናት ሲደረግበት ግን የሁለት አካላት ጥምረት መሆኑና አንደኛው 640 ሜትር ስፋት ያለውና ሁለተኛው ደግሞ 670 ሜትር ስፋት ያለው እንደሆነም ሊያረጋግጡ ችለዋል። ይህም አጠቃላይ ስፋቱን 1.3 ኪሎ ሜትር እንዲሆን አድርጎታል። በዚህም ምክንያት በዚህ አስትሮይድ ላይ ያለው ፍራቻ ይበልጥ እንዲጨምር ሆኗል። ኦዞን ሊየር ላይም የሚያስከትለው ጉዳት ከፍተኛ ስለሚሆን የዓለም ሙቀት መጨመርን እንከላከላለን እያሉ የሚያነቅ እንከላከላለን እያሉ የሚያቀነቅኑትን ሰዎች አፍ የሚያዘጋና ይለይላችሁ የሚያስብል ተጽዕኖ የመፍጠር አቅም አለው። ታዲያ ይህ አስትሮይድ በ2017 ወደ ምድር ተጠግቶም ነበረ። በቀጣይ የሚጠበቀው ደግሞ በ2027 ነው። አምስተኛ፣ ይሄኛው አስትሮይድ ደግሞ ወደ ምድር ከተጠጉት አስትሮይዶች ትልቅ የሚባለው ነው። ስፋቱ 7 ኪሎ ሜትር ሲሆን ስሙም 1999 ጂኤም 8 በመባል ይታወቃል። በተደጋጋሚ ወደ ምድር የመጠጋ ዝንባሌ ያለው አስትሮይድ ነው። አሁን ባለንበት ክፍለ ዘመን ወደ ምድር እጅጉን ይጠጋል ተብሎ የሚጠበቀው በ2075 ነው። ይህ አስትሮይድ በመጠን ትልቁ ከመሆኑ የተነሳ ሊፈጥር የሚችለውም ጉዳት ያን ያክል አስኪ በመሆኑ እዚህ ዝርዝር ውስጥ ሊካተት ችሏል። እንደው አያድርገውና ይህ አስትሮይድ ምድር ላይ ቢወርቅ የሰው ልጆችን ሕይወት እንኳን አደጋ ላይ ሊጥል ይችላል። ይህም ብቻ ሳይሆን የምድርን አየር ንብረትም ለብዙ ዘመናት የመለወጥ አቅምም አለው። ውድ የሸጋዋ ቤተሰቦች፣ መቼም ቀድመን ከማወቅ ያለፈ ቀድመን መከላከልስ አንችልም ወይ ብላችሁ እንዳሰባችሁ እንገምታለን። ታዲያ አስትሮይዶቹ እነሱም ተለቁ ወደ ምድር የሆነ ጊዜ መውደቃቸው ስለማይቀር ሳይንቲስቶች መላ የሚሏቸውን ነገሮችም አስቀምጠዋል። ብዙ መንገዶች ቢኖሩም በሁለት ዋነኛ ዘዴዎች ይከፈላሉ። እነሱም የመጀመሪያው አስትሮይዱ የሚጓዝበትን መንገድ መቀየርና ከምድር እንዲርቅና ወደ ምድር እንዳይጠጉ ማድረግ ነው። ሌላኛው ደግሞ አስትሮይዱ ሕዋ ላይ እንዳለ እንዲጠፋ ወይንም እንዲፈነዳ ማድረግ ነው። ይሄኛው መላ ግን ትንሽ የሚያጨቃጭቅ ነገር አለው። ምክንያቱም አስትሮይዱ ወደ ምድር ተጠግቶ እንዲበታተን ቢደረግ በመሬት የስበት ኃይል እንደገና ወደ ምድር እንዲመጣ ሊሆንና በድጋሚ ሊገጣጠም ይችላል የሚል ስጋትን ያጭራል። ለዚህም ሙከራ እንዲሆን የናሳና የስፔስ ተመራማሪዎች የተለያዩ ከነዚህ አስትሮይዶች የሚጋጩ አካላትን በመስራት ላይ ይገኛሉ። ይህንንም ለመሞከር ዳርት የተሰኘ አካል የሠሩ ሲሆን ይህንንም ሙከራ የሚያደርጉት ዲዲሞስ ብለው የሚጠሩት አስትሮይድ ላይ ነው። ይህም ሙከራ የዲዲሞስን መንገድ ይቀይር ይሆን ወይስ ተጋጅቶ በመጥፋት ስጋትን ይቀንስ ይሆን የሚለውን ማሳያ ይሆናል። ምንም እንኳን እነዚህ አስትሮይዶች ለምድር ስጋት የሚሆኑ ተብለው ቢጠቀሱም ገና ያልታወቁ አደገኛ የሆኑ አስትሮይዶች አንድ ቀን ምድርን ሊያስደነግጧት መቻላቸው የማይካድ እውነት ነው። በ2013 ሩሲያ ላይ የሆነው የዚሁ ማሳያ ነው። ከየት መጣ ሳይባል የተከሰተ ነገር ነው። ታዲያ በዚህ ቪዲዮ ላይ እንደተመለከታችሁት አስትሮይዶች ምድር ላይ የሚያደርሱት ተጽዕኖ እንደ መጠናቸው የሚለያይ ሲሆን ወደ ምድር የተጠጉ አስጊ የሚባለው አስትሮይዶች መኖራቸውም እርግጥ ነው። ይሄ ይሁን እንጂ የህዋ ምርምር ማዕከሉ ናሳ ባወጣው መረጃ መሠረት አደገኛ የሚባሉ ለምድር የሚቀርቡ አስትሮይዶች ቢኖሩም በሚቀጥሉት መቶ ዓመታት ግን ምድርን ያጠፋ አታል የሚያስብል ስጋት እንደሌላቸው በመናገር አትስጉ ሲሉም ተደምጠዋል። ታዲያ ይሄ ሊሆን የሚችለው ሁሌም በለውጥ ውስጥ ያለውን ህዋና በህዋ ላይ ሊከሰት የሚችለውን ያልተጠበቀ ሁኔታ ከግምት ውስጥ ሳይገባ ነው። ውድ የሸጋዋ ቤተሰቦች በእናንተ አመለካከት ሳይንቲስቶቹ እንሰራለን የሚሉት መላ ምድርን ከእነዚህ አደገኛ የህዋ አካላት የሚጠብቋት ይመስላችኋል? እንግዲህ ይህንን ሁሉ ኑሩ፣ ባለን ዕድሜ የምናየው ይሆናል። ቆይታችሁን ከእኛ ጋር ስላደረጋችሁ እናመሰግናለን። እንደዚህ ያሉ መረጃዎች እንዲደርሳችሁ ላይክ፣ ኮመንትና ሼር ማድረጎን እንዳይረሱ። አበሬያችሁ የቆየውት ሸጋዋ ነበርኩ። በሚቀጥለው ፕሮግራም ተመልሰን እስከምንገናኝ ሰላም።